ግን እንደ እኔ የምታወሪው የእኔ ዘይቤ አፓርትመንት 1900 ዶላር ነው። ከፍለው 1900 ዶላር ለብቻ የሚኖርበት አፓርትመንት ነው ያው፣ 1900 ዶላር ከፍለው ለሚኖርበት አፓርትመንት ብርቅ አይደለም። አምስት ቤድ ውስጥ ለኖርም አለ ሁለት ቤድሩም አፓርትመንት ቱ ቤድ ቱ ባዝ ውስጥ የሚኖሩ ብቻዬን። ይሄኛው አፓርትመንታችን ቆሽሿል፣ አራት ባራት ሊሆነ ያስባል ያስባል። ዋናው እኛ ያለነው ቤት ለመታየት አይደለም። ይሄ ሀውስ ምናምን ሾው ላይ አይደለም። ቤቴ ከአንቺ ይበልጣል፣ ኑሮ ከአንቺ ይበልጣል አለ። እኛ ያለ ነው የአመለካከት ልዩነታችንን እንዴት ዲፍረንሳችንን ማጥበቀር ሀገራችንን እንዴት ማስከተል ማጣጣል ትችላለሽ? መፍተዋል መፍተዋል። እኔ የእሷን አፓርትመንት ግን አላጣጥም። ይሄ የወረደ ንግግር ነው። ቤት ሽ ነው እሱን ከነ ቤታ ጋር እዛ ጀማም እኔ ጋር ይመጣ እንደዚያን ንግግር ከጂጂክ እያ

በቁሳቁስ እራሳቸው እንደ ቁሳቁስ ነው ባሉያቸው ራሳቸውን ፎርሴ ካቀለቡ ሰዎች፣ ሰውንም በቁሳቁስ እንትን ሊሉ ይችላሉ። እኔ በቁሳቁስ ሰውን ዚች ብር እቃ ምናምን ምናምን እና በምናየው ነገር ነው ደስ ሚል ህይወት የላቸው አትሊስት ለሽሮ ብሎ ልናሽ እንዴት ነው የሚለኝ ወንድ የለም ይላል። ሽሮና ሰላጤ በላሽ ብሎ የሞተች እናትን ከጉድጓድ ቆፍሮ ወጥቶ ታብታብ ላርግልሽ የሚለኝ አላትት አላትት የለም። ዝብት ምን ምን ይችላል

ያ የአሜሪካ ኑሮ ታዲያ፣ ለምን በአሜሪካውያን ሰዓቶች ትመጣላችሁ ከጉድጓዶቻችሁ ወታችሁ? የአሜሪካ ሰው ኑሮ ከተመታ ለምን የእኛ ኑሮ ከተመታ ሰዓት ጠብቃችሁ እኛ ከስራ መንገባበትን ሰዓት ጠብቃችሁ ዱባይም ተመችተዋል።

እኔ እንጃ ታላቋን ታደልጋ ብዛት እኔ እዚህ አፓርትመንት ባይዘወይ እዚ ሀገር የሀብታሞችን ላይፍ ልንገራችሁ። ሲምፕሊስቲክ ላይፍ የሚባለው የቤት እቃ የሚያስፈልግን ብቻ አስተጠቀም። አሁን እኛ አበሾች ሆርደሮች ነን። የደሀ ባህሪ ነሱ ሆርዲንግ በድህነት የማደግ ባህሪ ነው። ሆርድ ማድረግ መሰብሰብ ማለት ነው። ሰብሳቢ ሰብስቤ መሆን ማለት ነው። እና ሲምፕሊስቲክ ላይፍ የሀብታም ሀገሮች ላይፍ ነው። የነ ስዊድንስ ስዊዘርላንድ፣ ምናምን ኖርዌይ ምናምን የሚባሉ ሀገሮች ነጮቹ የሚኖሩት ላይፍ ሪ ሲምፕል ስትረስ ፍሪ የሆነ ማያስፈልግሽ፣ ንቃ እላይሽ ላይ ማስገባት መከመር፣ ቆሻሻ እላይሽ ላይ ተሸክሙ እንደመኖር ነው። ከዙ ልንገራችሁ እና እኔ አወስ ሆርዲንግ ሆርደር ነበርኩኝ ሚኒ ሆርደር፣ ግን ናው ላይክ እቃ አውጥቶ በመጣል አሜሪካን ሀገር ያለ ሴት እንዴት ያለው ደስታን ታውቃላችሁ? እቃን አውጥቶ ትራሽ ማድረግ ቆሻሻ ልብስ እንደማውላት ደስ የሚለኝ ው ማልጠቀምበትን እቃ ጥላለሁ። ለሱ ላይ ፊያቃችሁ ኢትዮጵያ ያለፈላችሁ ሴቶች ሰራተኛ ውሃ ለመከልከል

እኔ አሁን የመሰዳ ደግሞ እዛ ንጂጂ ጋር ቤታዩ ጋር ምናምን ግን የገባኝ አንዳንድ ሰው ልክ ነው ያቅ፣ ልክ ነው ያቅ። ስፔሻሊ ደግሞ ያለ እውቀት የሚዲያ ተቺ ነኝ ስትባሉ

ጂጂክያ ጋር አብሬስ ስላረጀው ዋንት እያል አሁን ሪከርዶች አመጣለው ምናምን እየተባለ ነው። ቢመጣም ይመጣል፣ ቢመጣም ይመጣል። ጥያቄ ፈርስት ኦፍ ኦል ማንሽ ማንሽ አንቺ ዋንት እያል ክሪቲሳይዝ ለማድረግ ምን ላይ ቆመሽ ነው? ከዛም እናትነቴ ተነካ፣ እናቴ ተሰደበች። እናት እናቷ ስትሰደብ እኔ አወሶ ሳል አልቅሻለሁ። ባይ ዘ ወይ ሊትራሊ አልቅሻለሁ። ልጇ ስትሰደብ ልጇ እንደ ልጄ ነው ያበድኩት። ልጄ አይነካም ብላለች ን የዋንት እናትነት ተጣጥሎ ምን ነው እናቶቻችን እዚህ ደግሞ በአይምሮሽን ማታስቡን አሜሪካ ብትኖሪ ኦሮሞን ጋር አለሽ ከቤት ታዩ በላይ አንቺ ልጅ ምትሳደብ ከቤት ታዩ በላይ አንቺ ኦሮሞን አዋርደሽ ትሳደቢያለሽ። ኬኳን ታስተምሪያታለሽ። ኬኳ ጋቢያቸው ብለሽ ታስተምሪያቸው ታስተምሪያታለሽ። ከቤት ታዩ በላይ ከቤት ታዩ በላይ ክሰድ ኦሮሞ እናቶቻችንን ከአመጋገብ ከአለባበስ እስከ ልጅ አስተዳደጋን እስከ ልጅ አስተዳደጋቸው አዋርደሽ የተሳደብሽ ከአመጋገብ፣ ገንፎ እንትን የሚበላው እንዴት የሰው ልጅ ይሄን ይበላል? አንቺ ቀን በቀን የምታበኪውን ምግብ እያየን ራሱ እኛ እንኳን ዝም፣ ምን ተብላተዋት ነው ያለው። ታሰር ላይፍ ነው ለረቢ ኦሮሞ ጫና

አብይ አህመድን ቢበር ደስ ይላቸው። እኔ ዘረኛ ኦሮሞ ነኝ ተባልኩ እንኳን ሆንኩ ሲስተሚክ ሄትሬድ ምን ነው ነው አንቺ ያለብሽ። እኔ ብቻ እኔ ከኦሮሞነቴ በላይ ሀዲያ ነኝ። ባይ ዘ ዌይ ሀዲያ ነኝ፣ ከምባታ ነኝ፣ ኦኬ፣ ወላይታ ነኝ። እኔ ማውቀው እነሱ እነሱ ስር ነው ያደኩት። የወላይታ አባቶች ነው ገርፎ ያሳደጉኝ። እንደዚህ አንተስ ተዳደግ ነው ያደኩት። እኔ ቃል ልትልጭ

ይሄ እነሱ ጋር ያደርኩት ጥላቻን እኔ አላውቅም። ጥላቻን አላውቅም። አንቺ ማንነቴን ሰድበሻል። ማንነቴን ሰድበሻል። እናቴን ብለሽ የወለጋ ኦሮሞ ናት እናቴን ሰድበሻታል። ወለጎቹ አራት አይደል? የወለጋን ኦሮሞ ጀግናዬን ሰድበሻል። ጀግናዬን ከዮኒ ማኛ ጋር አሳደሸዋል። አዲስ አበባ ውስጥ በሰላም እንዳይቀመጥ ኢንተርኔት ላይ አንቺ ዋናዋ አንደኛዋ፣ አንቺ እና ዮናስ ሙሉ ሆነ አንደኛዋ ነበር። ለዚህ ነው መስመር የለየውልሽ። ሀጫሉ ሁንዴሳ ስታሳድጄ ነበርሽ። ሀጫሉ ሁንዴሳ አዲስ አበባ ውስጥ በሰላም እንዳይቀመጥ፣ እንዳይነሳ፣ እንዳይነዳ፣ እንዳይገባ፣ እንዳይወጣ አንቺ ዋናዋ ነሽ ዋናዋ ከዛም ዘር ከዘር የምታባሉት ያለሽ ምን ብዬ ነው ዘር በዘር ያባሉት እስቲ ዛሬ የአማራ ልጆችን እያስገባው መጠየቅ ፈልጋል እኔ አማራ እንዲህ ነው ትግሬ እንዲህ ነው ይሄ ዘር እንዲህ ነው ብዬ የተናገርኩትን ስጡ እኔ ማንነትን ስሳደብ ታቆኛላችሁ ወይ ጥያቄ ማንነቴ ከኦሮሞነቴ እስከ ወለጉማ ኮ እስከ ጀግናዬ እስከ እናቴ እስከ አበላሌ ይሰድበሻል፣ እስከ አመጋገቤ ይሰድበሻል። ኤግዚስተንሴ ባዘር ያደረግሻል። መኖሬ እኔ ኦሮሞ ሴት ኦሮሞ ሰው ኤግዚስት ስላረገ ስላረገ ሰድበሽኛል። አማራ ልጆች ለእውነት የምትቆሙ አማራ ልጆች እኔ አማራን ማንነት አማራ እንዲህ ነው አማራ መገደል አለበት አማራ እንዲህ ነው እንዲህ ነው ሲባል ራሱ አልፈቅድም እንኳን ከአንደበቴ ላውጣ እንኳን ከአንደበቴ አውጥቼ አማራ ሰው አማራ ሰው እንዲህ ነው ብዬ ስናገር ሰምታችሁን ታውቃላችሁ እንደውም ልንገርሽ፣ እንግዲህ አወራሬን መኮረጅ ይቻላል። እኔ ልንገርሽ፣ አንቺና የአንቺ ግሩፕ ለአማራ ሴት እየሰጣችሁት ያላችሁት ኢሜጅ የአማራ ሴቶች ቲክቶክ ለኮንተንታቸው ስድብ ነው ብላችሁ እያስተማራችሁ፣ እናንተ ሶስት አራት አማራ ሴቶች ኤልፍዬን አይደለም ኤልፍዬ ቲክቶክ ክሬቲቭ አዋርድ በስጥ አይ ላቭ ይልሻለኝ በነገራችሁ፣ እኔ አብሬሽ ስቆም እቆማለሁ። ልክ ኦሮሞ ማይጋ ነው፣ ከሰው ጋር ከማንም ጋር እዚህ አፕሌ ምነካካው ከማንም ጋር ከማንም ጋር ቢሆን ነው ማለት ተራተረ ግን እናንተ ሴቶች ኢንተርኔት ላይ ትመጡና አንድ ሰሞን በአለም መሰለኝ የአማራ ሴቶች የስድድም መድረክም አስመስላችሁት ነበር። የትኛው አማራ ሴት ናት በአደባባይ የምትሳደብ? አማራ እናቶቻችሁ እንደዚህ ያሳድጓችሁ? የትኛዋ አማራ ሴት ናት ተሳዳቢ ዘላፊ? እኔ አላቅም። ወላዬ እናት አሳድጋኛለች። ጎረቤታችን ጨዋሴ ምርጥ ሴት። አማራን አይወክሉም ብቻ ሳይሆን የአማራ ሴትን ስም እያጠፋችሁ ስለዚህ እስቲ እንስማ፣ እንሰማለን፣ አንፈርድ። ሊያን አማራ ያረጋት በየአምስት አመቱ ትቀየራለች። በየስርዓቱ ማንነት ይቀየራል። በየስርዓቱ ማንነት ይቀይራል። ያ ማንነት ይቀይራል። ሲመቻቸው አማራ፣ ሲከፋቸው ኤርትራ። ያው እንደዚያ ነው። ሲመቻቸው ደግሞ ወያኔም ይሆናል። ጥያያ ናቸው ቄሮዋችን ሲሞት ሚስቁብን የነበሩ አሁን ደግሞ የመየሳው ዘር ነኝ ብሎ ይመጣል። የኔ ማንነቴን ማወቅ ሰባት አባት ዘሮቼን ማወቅ ሰባት አባቴን ቆጥሬ ማንነቴን ምን እንደሆንክ ከምን እንደመጣው ማወቅ ባዘር ካረገሽ እስናሚ የኔ ችግር አይደለም፣ አንቺንሽ መቀየር ያለብሽ